አሰላሙ አለይኩም ረህማቱላይ ወበረካቱሁድ የተከበራችሁ የቻናኒ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላ ሰላም ነኝ። እና ውድ ቤተሰብ ረመዳን እንዴት ህዘቸዋል? ጾሙ የብረታችሁ ነው ወይ? ኢባዳ ከኔ ጋር አልሐምዱሊላ ሰላም ነኝ። እና እንዴት ናችሁ? ስራው ቀለል እያለ ነው እንግዲህ ከአሁን በኋላ በግማሽ ሆነ ያው ቀጣዩ ደግሞ የበለጠ ስራ ይጠብቀናል መሰለን። እንግዲህ ያለ አስፋኖታ ለራሱ ያግዘን ማለት ነው። አህለን ወሳለን ብያለው ቤተሰብ፣ እንኳን ደህና መጣችሁ። እንግዲህ ቤተሰብ በአመት የሚመጣ ሮመዳን አላህ ስብሃነተዓላ ቀጣዩ አመት ያድርሰን። ያ ካኖትን በሰው ብዙ ነገር አለ። የቀጣይ ሮመዳን ማንደርስ እንችላለን። አላህ ስብሃነተዓላ ለዚህ ስላበቃን አልሐምዱሊላ። ሽኩረን ለኩም አመሰግናለሁ ቤተሰብ። አህለነው መርከብን ገባገባ በሉ ቤተሰብ፣ ላይክ ሼር አድርጎ ሰብስክራይብ አድርጉ። እና እንዴት ናችሁ ስራ ረመዳን እንዴት ይዟቸዋል? አላህ ስብሐነሁ ወተዓላ ረመዳናችን ጾማችን ይቀበለን። ያው አላህ ደስ በሚል በዚህ ወርቃማ ወር አላህ ይቀበለን ማለት ነው። እንግዲህ ለአንድ ወር እንደምንም ማንም ነገር ትተን በራሳችን በኢባዳችን መጠንከር ግድ ይለናል። ከዛ በኋላ ደግሞ ማንኛውም ነገር እንደርስበታለን ባይነኝ ቤተሰብ አህለን አህለን ወሰ ወሰህለን ተፈደሉ ወልካም ወልካም

እና እናመሰግናለን። ቤተሰብ ላይካቸው እየደረሰኝ ነው። ሼርም አድርጎ ከተመቻቸው ላይክ ሼር ሰብስክራይብ ማድረግ አበረታቱም። እና አላህ ሱብሐነሁ ወተዓላ በእንደዚህ ደስ በሚል ወርቃማ ወር አላህ መክፈሪያው ያወርድልን። ረመዳን ያው የሄደ ነው፣ በጣም ነው የሚሮጠው ዘንድሮ። ረመዳን አላህ ይቀበለን ማለት ነው። እና እንዴት ናችሁ?

እና ቤተሰብ እንግዲህ አብሽሮ አብሽሮ እንግዲህ እንጠንክርቺ አስራ አምስት ቀን እንኳን ቢያንስ ድዋ እናብዛ፣ አላህ መክፊራውን እንጠይቅ። ጾማችንም ያው ሙስሊም ክርስቲያንም ጾም አንድ ነው፣ በጣም ደስ የሚል ነገር እና አላህ ደግሞ በዚች ወርቃማ ወር ወንጀላችን ወፍራህና አፍ ይበለን አፍ ይበለንን ማለት ነው። እንግዲህ ድዋ እናብዛ፣ ስራም እየሰራንም ቢሆን እቺ አንድ ባል ልፍስ እስከምትል ማንኛውም ነገር ቅድሚያ ይባዳችን። ስራውን እየሰራን አላህ ያግዘን፣ ሁላችንም በያለንበት አላህ ይጠብቀን፣ አገራችንም ሰላም ይሁን እና ቤተሰብ የተመቻችሁ ላይክ ያረጋችሁ ስትገቡ ጉዳይ የተከበራችሁ ተመልካቾቼ እንግዲህ ስለነበረን ቆይታ እዚህ ላይ እናቆማለን። በቀጣይ ቪዲዮ እስከምንገናኝ እንግዲህ ልሰናበታችሁ ነው። እንግዲህ ለዚያራ ሰላም ልላችሁ ያው ረመዳን ሲሆን ብዙ ጊዜ ትኩረት ሲያው ስራ ስለሚበዛብን እንግዲህ ያው ነበረን

አልሐምዱሊላህ ያልክ ነው ከሳድከ ድር እና እንዴት ነው? ረመዳን እንዴት ይዞሃል? እኛ ጋር አልሐምዱሊላህ ማሻአላህ ነው ኢባዳ ና ቤተሰብ አብሽሮ አለሁኝ። እንግዲህ ልወጣ ትንሽ የመካከልኩኝ ነበር። መልሴ ጥሩ ነው። አንቺ ጋ እንዴት ነው? እኔ ጋር አልሐምዱላ ሰላም ነን። ማሻላህ አላህ ሁላችንም ባለንበት መልካም ጥሩ የሆነልን እንግዲህ ረመዳንም የሄደ ነው በአስራ አምስት ቀን እንደዋ እንዲ ከገባ ልም ነው የሚለው አላህ ስብሃነ ወተዓላ በዚች ወርቃማ ወር ወንጀላችን ይማርልን ማለት ነውና፣ በመምጣትህ ደስ ብሎኛል። አመሰግናለሁ ሳርከ ዲር ትበጭ ነበረ መስለኝ። አዎ ልወጣ ብዬ እንዲሳ አንተ ደግሞ ስትጽፍ ደግሞ መልሼ ደግሞ ቆማረኩኝ። ሽኩረላክ ለክ ከድር ሰዐድ ከድር ያው ነው። ቀጣይ ስም ያባትም ቢሆን ያው ነው። አንዳንድ ያው ያሳስታል። ድካምም ሲኖር ነው መሰለኝ የዛ ነው ማለሽ። መልካም ምሽት። እሺ፣ እሺ። አመሰግናለሁ። ሰዓት ቀድር በመምጣት በጣም ነው ደስ ያለኝ ወንድሜ አሚን። ለሁላችንም ይሁን። መልካም ምሽት። እና ውድ ቤተሰብ ውድ ተመልካቾች ስለነበረን ቆይታ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ ደናደሩ